ሰላም፣ ሰላም ውድ ተማሪዎቻችን፣ ዛሬ ደግሞ ይዤላችሁ የመጣውት ጠጣር ምስሎች የሚለውን ከጎን አራት እና ከክብ የቀጠለውን የስድስተኛ ክፍል ሂሳብ ትምህርት ነው ማለት ነው። በዚህ ቪዲዮ አጠር አድርገን ስለ ፕሪዝም እና ፒራሚድ ነው የምናየው። ከዛ በኋላ ዩኒቱ ያልቃል ማለት ነው። የዩኒት ፋይፍን ደግሞ ማጠቃለያ መልመጃውን ደግሞ ይዤላችሁ መጣለው በሚቀጥለው ቪዲዮ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ለቻናሉ አዲስ የሆናችሁ ሰዎች ገና አሁን ዛሬ ቪዲዮን እያያችሁት ያላችሁት ወይም ደግሞ ከዚህ በፊት ቪዲዮን እያያችሁት ነገር ግን ሰብስክራይብ ያላደረጋችሁ ሰዎች እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮ ደግሞ ለሌሎች ሰዎች እንዲዳረስ ሼር እንዲሁም ላይክ ማድረግ አትርሱ፣ ማለት ነው። አሁን በቀጥታ ወደ ትምህርቱን እናልፋለን ማለት ነው ፕሪዝም ፕሪዝም ምንለው ሁለት ትይዩ እና እኩል መሰረት ያለው ጠጣር ምስል ፕሪዝም ይባላል ሁለት ትይዩና እኩል መሰረት ያለው ምስሉም ብናይ ምን አለው? ሁለት ትይዩና እኩል መሰረት ለምሳሌ አሁን ይሄ ይሄኛውም ብናይ በዚህ ጋር አንድ እንደዚህ አይነት ጎን አራት መሰረት አለው ከታችም ሌላ ጎን አራት መሰረት አለው ማለት ነው እኩላቸው እንዲሁም ትይዩ መሰረት ያለው ነው ፕሪዝም የሚሰየመው በመሰረቱ ቅርጽ ነው። ለምሳሌ አሁን ይሄ በዚህ ጋር ያለው ጎነ ሶስት አለ ከዛ በዘኛው በዛኛው ሳይድ በሌላኛው ሳይድ ሌላ ጎነ ሶስት አለ። ምን ይባላል? ይሄ ጎነ ሶስት ፕሪዝም ይባላል ማለት ነው። ከዚኛው ደግሞ ጎነ አራት ፕሪዝም ወይም ሬክታንጉላር ፕሪዝም ይባላል። ይሄኛው ካሬ አይነ ካሬ ፕሪዝም ነው። ይሄኛው ሬክታንጉላር ፕሪዝም ነው ማለት ነው። በዚህም ጋር በዚህም ጋር ተመሳሳይ። ለምሳሌ እንደዚህ ሰርቼው ያሳያችሁ በዚህም ጋር አለ ጎነ አራት፣ በዚህም ጋር ጎነ አራት አለ። ሁለቱ ቤዙ ወይም መሰረቱ ሁለቱም ከላይም ያለው ከታችም ያለው እኩልና ትይዩ መሰረት ያለው ሲሆን ምን ይባላል? ፕሪዝም እንለዋለን ማለት ነው። የመጀመሪያው ፕሪዝም አይነት ሬክታንጉላር ፕሪዝም እንለው ነው። ይሄ ምስሉ ላይ እንደምታዩት ያለው ማለት ነው። በሆያት ሃለ ወረ ቀ ደ ጀ እና ሰ የተሰየሙት የተመለከቱት ነጥቦች የሬክታንጉላር ፕሪዝም መለያዎች ይባላሉ። እነዚህ ማለት ነው ጫፍ ጫፍ ጠርዞቹ እንዳለ ሁሉም እዚህ ጋር የምታዩቸው መለያዎች ነው የሚባሉት። ውስን ቀጥታ መስመሩ ሀለ ይሄኛው፣ ወረ ደጀ፣ ሁሉም እዚህ ጋር የምታዩቸው መስመሮች ማለት ነው ምን ይባላሉ? የሬክታንግላር ፕሪዝም ጠርዞች ነው የሚባሉት። እነዚህ መስመሮች ጠርዞች ይባላሉ። ሬክታንግላሎች ሃለረ ወ ደጀሰቀ ሃለ ጀሰ እነዚህ እነዚህ እነዚህ ማለት ነው ገጾች ይባላሉ። ይሄኛው ለምሳሌ ይሄኛው ጎን አራት አለ። ከዛ በዛኛው ሳይድ እዚህ ጋር ያለው ጎን አራት አለ። በዚኛው ጎን አራት አለ። ሁሉም እነዚህ ገጾቹ ጎን አራቶቹ ከላይም ከታችም ከጎንም ያሉት ምን ይባላል የሬክታንግላዊ ፕሪዝም ገጾች ገጽ ናቸው ማለት ነው አሁን እንደዚህ ብናቀያይራቸው ቦታ አለ የሚዳስስ ገጽ ያላቸው ናቸው የሬክታንግላራዊ ፕሪዝም ተቃራኒ ገጾቹ አለምሳሌ ይሄኛው ገጽና በዚህ ጋር ያለው ገጽና ከዚህ ተቃራኒ እዚህኛው ጋር ያለው ገጽ ምንድናቸው እኩል ስፋት አላቸው የአንድ ሬክታንግላራዊ ፕሪዝም ሶስት ጥንድ ተቃራኒ ገጾች አሉት በዚህኛውና ይሄኛው አንድ ተቃራኒ ጎኖች ናቸው ከዛ እዚህ ፊት ለፊት ያለውና ከዚህ ጀርባ እዚህ ጋ ያለው ተቃራኒ ናቸው። ላይ ያለውና ታች ያለው ደግሞ ምንድን ናቸው? ተቃራኒ ናቸው። ስለዚህ ሶስት ጥንድ ተቃራኒ ገጾች አሏቸው ማለት ነው። ከዚህ በመነሳት የሬክታንግላሪ ፕሪዝም ስድስት ገጾች አሉት ማለት ነው። አንድ እዚህ ጋ አለ፣ ሁለት አለ፣ እዚህ ጋ ሶስት አለ፣ አራት አለ፣ አምስት አለ ከታች፣ ከዛ ፊት ለፊት ያለው ማን አለ? ይሄ ፊት ለፊት የምታዩት ስድስት አለ፣ ይሄ ፊት እዚህ ጋር ያለው ማለት ነው። አንድ ሬክታንግላር ፕሪዝም ርዝመቱ ወርዱና ቁመቱ እኩል ከሆነ ፕሪዝሙ ምን ይባላል? ኩብ ይባላል። እሺ ርዝመቱ እዚህ ጋ ለወርድ አለ ከዛ ቁመቱ ደግሞ ይሄ ነው። እነዚህ እኩል ከሆኑ ምን ይባላል? ኩብ ይባላል ማለት ነው። የኩብ ገጾች በሙሉ በቅርጽና በስፋት እኩል ናቸው። ኩብ ሲሆን ቅርጽም ስፋትም ገጾቹ እንዳለ እኩል ይሆናሉ ማለት ነው። ሁለተኛው ደግሞ ጎነ ሶስታዊ ፕሪዝም የምንለው ነው። ጎነ ሶስታዊ ፕሪዝም ምንለው እንደዚህ አይነት ነው። ከታች አንድ አለ ከላይ እንደዚህ፣ ከላይና ከታች ጎነ ሶስት ሲሆን ማለት ነው። መለያዎች አሉ እነዚህ። እነዚህ ምንድን ናቸው? መለያዎች ይባላሉ። በፊደል የተሰየሙት ነጥብ መስመሮቹ የሚለያዩበት ቦታ ማለት ነው። ሌላ ደግሞ እነዚህ መስመሮቹ ደግሞ ምን ይባላሉ? የጎነ ሶስት ፕሪዝም ጠርዞች ይባላሉ ማለት ነው። ሬክታንግል መፈጀ እነዚህ ደግሞ ሬክታንግሎች፣ እንደዚሁም ደግሞ ጎነ ሶስቶች። እነዚህ ይሄ ጎነ ሶስት አለ ከዛ ደግሞ ሬክታንግል አለ፣ እዚህ ጋር እንደዚህ አለ አይደል? ሬክታንግል የገጾቹ ሬክታንግል ነው። ከጎን ጎን ያሉት፣ ከላይና ከታች ጎነ ሶስቱ እነሱ፣ ሬክታንግሉም ገጾቹ ጎነ ሶስቶቹን፣ በአጠቃላይ የጎነ ሶስታዊ ፕሪዝሙ ገጾች ይባላሉ። ከዛ ጎነ ሶስቱ በአጠቃላይ ያሉት ገጾች አምስት ይሆናል። ከላይ አንድ አለ ከታች ሁለተኛ አለ ከዚህ ጋር ሶስት አለ እዚህ ጋር አራት አለ። ፊት ለፊት ደግሞ እዚህ ጋር የምታዩት አምስተኛው ገጽ አለ ማለት ነው። በአጠቃላይ አምስት ገጾች አሉት። ሬክታንግላዊ ስድስት ነው ያለው፣ ጎነ ሶስታዊ አምስት ይኖረዋል ማለት ነው። ሌላኛው ሲሊንደር የምንለው ነው ሲሊንደርም ሌላኛው የፕሪዝም አይነት ነው። ከላይና ታችኛው መሰረቱ እኩል ክብ የሆነ ጠጣር ምስል ሲሊንደር ይባላል ማለት ነው። ከላይና ከታች ምን የሆነ ክብ የሆነ እኩል ክብ የሆነ ሲሊንደር ይባላል። የሲሊንደር መሰረቶቹ እኩል ስፋት አላቸው። ይሄኛውና ይሄ እኩል ናቸው። ሁለቱ መሰረቶች ትይዩ ናቸው፣ እነዚህና እነዚህ ማለት ነው። በሲሊንደሩ የሚያልፍ ውስጥ ስን ቀጥታ መስመር ከዲያሜትር ጋር በዘጠና ዲግሪ ይቆረጣል። አሁን በሲሊንደሩ እዚህ ጋር የሚያልፍ መስመር አለ አይደለ? ይሄ ይሄ መስመር ዲያሜትር እዚህ ጋር አለ ወይም ራዲየስ አለ። ከዲያሜትሩ ጋር የሚፈጥረው አንግል ዘጠና ዲግሪ ይሆናል ማለት ነው። ሲሊንደር ሶስት ገጾች አሉት። ከላይ አንድ አለ፣ ከስር ሁለት አለ። ከዚህ ይሄ ተጠቃለለው አለ ማለት ነው። ሲሊንደር ይሄኛው አንድ ገጽ አለ። ስለዚህ ምን ይሆናል? ሶስት ገጾች ይነሩታል። ሲሊንደር ሶስት ገጾች አሉት። እነርሱም ሁለት ክብ መሰረቶችና አንድ ሬክታንግል ቅርጽ ናቸው። ይሄ ሬክታንግል ቅርጽ ያለው ሬክታንግል ቅርጽ ያለው ይሄ ነው ተጠቅልሎ ክብ የመሰለው ማለት ነው። መለያዎች የሉትም። ሲሊንደር ምንም አይነት መለያዎች የሉትም። በሲሊንደር ሁለት መሰረቶች መካከል ያለው ርዝመት በሲሊንደር ሁለት መሰረቶች መካከል ያለው ርዝመት አለ አይደል? ይሄኛው እሱ ምን ይባላል? ቁመት ይባላል ማለት ነው። የሲሊንደሩ ቁመት ይባላል ። ሌላኛው ደግሞ ፒራሚድ የምንለው ነው። ፒራሚድ አንድ ጎነ ብዙ መቀመጫ ብቻና ሁሉም የጎን ገጾቹ ጎነ ሶስት የሆነ ምስል ነው። የሚሰመየው በመሰረቱ ነው። ለምሳሌ ሬክታንግላዊ ፕሪዝም ነው። እዚህ ጋር ሬክታንግል አለው ወይም ጎን አራት አለው። አንድ ብቻ መሰረት ነው ያለው። ፕሪዝም ሲሆን እንዴት ነበር ያለው? ፕሪዝም ሲሆን ከላይም ከታችም መሰረት ይኖረዋል ብለናል። እዚህ ጋር እዚህም ጋር ሁለት መሰረት ካለው ምን ይባላል? ፕሪዝም ይባላል። ግን ይሄ ግን ከታች ብቻ አንድ ብቻ መሰረት ሲኖረው ነው ፒራሚድ የምንለው የሚሰየመው በመሰረቱ ነው ሌሎቹ ጠርዝ እዚህ ጋር መለያዎች አሉት እነዚህ ደግሞ ምንድናቸው ጠርዞቹ ናቸው ማለት ነው እነዚህ መስመሮቹ ጠርዞች ይባላሉ ከዛ ሁሉም የጎነ ሶስቱ ጎኖች የጎን ስፋ አይነት ቅርጹ ደግሞ ጎነ ሶስት ነው የሚሆነው ፒራሚድ ሲሆን ሁልጊዜም ከጎን እነዚህ የቆሙት አሉ አይደል ሁልጊዜም ጎነ ሶስት ይሆናሉ ማለት ነው ይሄኛው ደግሞ ጎነ ሶስታዊ ፒራሚድ ነው ማለት ነው። የሬክታንግላራዊ ፕሪዝም ተቃራኒ ገጾች እኩል ስፋት አላቸው። ይሄኛውና ይሄኛውና ይሄኛው ለምሳሌ እኩል ስፋት አላቸው። ይሄና ይሄ ተቃራኒ ያለ አይደለ? ያሉት ገጾች እኩል ስፋት አላቸው። የአንድ ሬክታንግላራዊ ፕሪዝም ሁለት ጥንድ ተቃራኒ ገጾች አሉት። ቅድም ስንት? ሶስት ጥንድ ተቃራኒ ገጾች ነበር ያሉት ፕሪዝም ሲሆን ማለት ነው። እንትን፣ ሲሆን ደግሞ ፒራሚድ ሲሆን ሁለት ጥንድ ብቻ ነው የሚኖረው። እነዚህና ይሄ ከዚህ ይሄኛውና ከዚህ ጀርባ ያለው አንድ ጥንድ አለ። ይሄና ይሄ አንድ ጥንድ አለ። ቤዙ ግን ወይም መሰረቱ ግን ተቃራኒ ጎን የለውም። ከዚህ ጋር ጫፍ ነጥብ ነው እንጂ ያለው ጎን ስለሌለው ሌላ ተቃራኒ ጎን የለውም ማለት ነው። እሺ ተማሪዎች የዛሬው ቪዲዮ ይህንን ይመስል ነበር ስለ ፕሪዝምና ፒራሚድ በአጠቃላይ ስለ ጠጣር ምስሎች ይዤላችሁ የመጣሁት ይሄንን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቅርቡ ደግሞ አዲስ ነገር ይዤላችሁ የምመጣ ስለሆነ ሁላችሁም ሰብስክራይብ በማድረግ እንዲሁም ላይክና ሼር በማድረግ በትዕግስት እንድጠብቁኝ ለማሳሰብ እወዳለሁ። በሚቀጥለው ቪዲዮ ላይ አዲስ ነገር የምነግራችሁ ይሆናል ማለት ነው። ሁላችሁም እንድጠብቁኝ ለመናገር እወዳለሁ። በሚቀጥለው ቪዲዮ እስከምንገናኝ ሁላችሁም ደህና ሁኑ፣ ቻው።